የዛሬ 2000 ዓመታት ገደማ ነው። ሮም በአንድ በሁሉም ነገር አድራጊ መሪ ኖሯት፣ ስሙ የገነነ ነው። እሱ በድል አድራጊነት የታወቀ ብሔራዊ ጀግና ነው። ብዙዎች የወደዱትን ያህል ደግሞ ሌሎች የስልጣን ጥም ያደረባቸው ጓደኞቹ በቅናት እሳት ተቃጠሉ። ለስልጣን የተጠማ ነውና የሮም ንጉሥ ለመሆን መፈለጉ አይቀሬ ነው በማለትም እሱ ላይ አሴሩበት ፈላጅ ቆራጭ ለመሆንና ስልጣኑን ለመቆጣጠር ዝግጅት ላይ ነውም በማለት በእጅጉ ጠሉት። ይህ ሀሳብ ይበልጥኑ ያሳሰባቸው የሮም ሕዝብ ቄሳርን እንደ አምላክ ማየት ከጀመረ በኋላ ነው። ጁልያስ ቄሳር ቄሳር ከልቡ የሚያምነው ብሩተስ የተባለ ልምዱ የዳበረ ጀነራልም ነበር። ይህ ሰው ስልጣን ላይ ከወጣ የሚያደርገው አይታወቅም በማለት ብሩተስ የተባለውን የልቡን ሰው ሀሳቡን ቀይሮ የገዳያቸው ተባባሪ በማድረግ ማስወገድ ብቻ ነው መፍትሄም ሲሉ ብዙዎቹ ጎተጎቱት። ሴረኞቹ ይህ ደግሞ መሆን ያለበት ቄሳር በከተማ ያለው ትልቁ አዳራሽ ለህዝብ ንግግር በሚያደርግበት ጊዜ መገደል እንዳለበት ወሰኑ። ይህ የሞት እጣ ግን ለቄሳር ብቻ ሳይሆን የእሱ ቀኙ የነበሩትን ያጠቃልል ነበር። ታዲያ ዛሬ ይህ መሪ እጅግ የማይረሳ አሰቃቂው የሞቱ ዜና የተሰማበት ንጉሳ ይከሰስ ሰማይ ታረስ የሚባለውን አባባል ወደ ታሪክነት የተቀየረበትና የመጋቢት ሀሳቦች ወይንም ዘ አይዲያ ኦፍ ማርች እየተባለ እንዲጠራ የተሰራበት ሸፍጥና ሴራም ኋላም ላይ ህይወቱ ያጣበት ታሪክን ይዘናል። በማርች 15 በ44 ከክርስቶስ ልደት በፊት በሮም ውስጥ ከፍተኛው ስልጣን ያለው ሰው በጠዋቱ ወደ አንድ ቦታ ለመሄድ የተነሳበት ቀን ነበር። አስቀድሞ በባለቤቱ እንደዚሁም በከተማ በሚገኙ ጠንቋዮች ጥሩ ያልሆነ ሁኔታዎች ከፊቱ እንዳለ እንደተመለከቱና ባለቤቱም ብትሆን በህልሟ ያየችው ነገር እንዳለ ታዲያም ዛሬ ወደ ተሰናዳው ስብሰባ ከመሄድ እንዲቆጠብ አስጠነቀቀችው። እሱ ግን አሻፈርኝ። በዚህም በፖምፒ ስብሰባ ላይ ለመሳተፍም ተሰናዳ። የጠዋት አየሩ ግን እጅጉን ያስፈራል። መብረቅ፣ ሞት ያረገዘ ደመና ተጭኖም ነበር። ቄሰር ግን ምንም አላሰገውም ነበር። ደግሞም ቀድሞውኑ ሚስቱ ታስቀረዋለች ብለው ያሴሩት ሴረኞች በፍጥነት ሰዎችን በመላክ ሕዝቡ ዘውድ ሊደፋል ተዘጋጅቶ መቅረት በፍጹም የሚያስጠላ፣ እንደዚሁም ደግሞ ሚስቱን አምኖ የቀረው ፈሪ እንድትባል ያደርግሃል አሉት እና ዳግም እንዳትመረጥ የሚያደርግ ነው በማለት እንዲሄድ የሚያስደርግን ሀሳብን አቀረቡለት። ከዛም ዳሲዮስ የተባለው ሌላኛው የሴረኞቹን ተላላኪ ተከትሎ ንግግር ወደሚያደርግበት ስፍራ አመራ። ቄሳር ሴራ ባሴሩበት ጠላቶቹ መከበቡን በፍጹም ማላወቀም ነበር። በዚያም እንደደረሰ ተራ በተራ ቀርበው ለመወያየት ፈቃድን ጠይቀው ሁሉም ከበውት፣ እንደዚሁም እሱን ከመሃል አድርገውት ያነጋግሩት ጀመር። እነዚህ ሴረኞች ከበውት በደንብ ሁኔታውን ይጠባበቁ የሚያዙ ምልክት ተሰጣተው የመጀመሪያውን ሰይፍም በጁሌስ ቄሳር ላይ ሰደዱበት። በመጀመሪያው ሰይፍ መወጋት ተመለከቱና ሌሎቹ ሁሉም በቄሳር ላይ ተረባርበው ሰይፋቸውንም ሰደዱበት። የልብ ወዳጅ ብሩተስም እጁ በቄሳር ላይ እንዳነሳበት ቄሳር ሲመለከት እጅጉን አዘነ። አንተም ወዳጄ ብሩተስ በማለት የመጨረሻዋን አሳዛኟን የቂም በቀል ሞትን በጸጋም ተቀበለ። ይህንን አስደንጋጭ ነገር የተከታተሉት የሮም ሕዝብ በእጅጉ የደነገጡበት ይህንን ተመልክተው ከሴናተሮቹ አንዱ ሲናን የተባለው አሁን ነጻነታችንን አግኝተናል በማለት እጁን በቄሳር ደም የታጠበበት ታሪክ እንደዚህም ተፈጸመ። የሆነው ታዲያ ልክ በዛሬዋ ቀን ማርች 15 ቀን ነበር።